ቴላሊ ሀገሬ ሰው እኛ ሀይሚ የሌለችበት ቡብዬ ማየት አንፈልግም ብለናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔም ተጋባብኝ እንደ ማዳም ቀመሞች ልክ ብሩኬን አለ ሀይሚ ማየት ጠላሁኝ። ለምን እንደሆነ አላቅም። ይቅርታ አድርጉልኝ ቤተሰብ። ዛሬ ሀይሚን ፈልጉልኝ። ከዚህ ጀማ ውስጥ ምንድን ነው ነገሩ? ነገሩ እንግዲህ የ ወይኔ እዩ ስሙን ሊጠፋብኝ ሁ የእዩ መቶ ሺ ሊከበርለት ነው። የእዩ መቶ ሺ እንግዲህ አቶ ብሩክ አለማየሁ ውለት አለባቸው። እንግዲህ ሀይሚዬን ለመጀመሪያ ጊዜ ኢንተርቪው ያደረገልን እሱ ነበረ። ፍላጎቷን ሐሳቧን ለምን እንደምለውን ለምን እንደሆነ የሚፈልጉኝ ቤተሰቦች አላቅም። ብሩኬን ባገኘውና ስለ እኔ ያለውን ስሜት ብጠይቀው ደስ ይለኛል ብላለች። እንግዲህ ሀይሚ ዛሬ ለምን እዩ ጋ ጥያቄ ነው። ቤተሰብ ብሩኬስ ለምን ትተሃት ሄድክ? ጥያቄ ነው። ልትኖርም ትችላለች፣ ግን ደግሞ ከኖረችስ እንዴት ብሩክ ተለይቷት? ከፊት ለፊት ቆማ ሀብም አለ እንደምታዩት። ከኋላ ሀብ ነው፣ ሀብ ነው፣ ማነው ነው መሰለኝ፣ ሀብ መሰለኝ። ከኤላ ጀርባ ያለው ሰው ማነው? ነው ሀብ ይመስለኛል፣ አይዶ ነው። በጣም ስለበዙ ቡቡዬና ፍፄን ብቻ ነው መለየት የቻልኩት፣ ወይናን። ሌሎቹ ከኋላ ያሉትን አለየዋቸውም፣ እነ ሄኖክ ምናምን ምናምን። ይቀጥላል ግን ቤተሰቦች ሀይሚዬ እንዴት ቀረች? ለምን ቀረች? ከጀማ ውስጥ እንዴት ቀረች? የሆነ የሆነ የምጠብቀው ምጠብቀው ቦታ ላይ አላገኛትም፣ ሀይሚን ለምንድን ነው ቤተሰብ? እናንተስ ደግሞ ቲክቶክ ላይ እያየው ነው። ሀይሚ ብትኖር ማለት ነው ይሽከረከር ነበር። ሀይሚ ስለሌለች ብቻ ትታዋቸዋል አላስከረከሯችሁም የጋሽዬ ልጅ እኮ ቅመም እኮ ናት ቅመም ድምቀት ናት የጀማው ድምቀት ፈጣሪ እስከ መጨረሻው ድረስ ያዝልቅልሽ ለማንኛውም ሀይሚዬ ኔ ቆንጆ የኔ ውድ ኔ ንግስት አረ የኔ ንግስት አልኩ ቡቡዬ ይቅርታሽ የቡቡዬ ንግስት ሶሪ አንድ ትህቴ ደግሞ እና ታዲያ ቡቡዬና ሀይሜን ምን እያልሽ ነው ላልሽኝ እንዲ እንታዋወቃለን ባይኔ በብረቱ መጣሽብኝ ተይ እንጂ እኔ አላልኩም ወራጅ አለ አላልኩም አልወጣኝም። የኔ ቆንጆ የኔ ውድ ኮመንት ስር መልሼ ልሻለሁ እና ዛሬ እንግዲህ የእዩ መቶ ኬ ይከበራል ማለት ነው። ብዙ ሰው ይገኛል ብዬ አስባለሁ። ግን ሀይሚዬ ለምን እንደቀረች አላውቅም። እንዲሁም ጠዋት በሰራሁት ቪዲዮ ላይ በጣም ደስ ደስ የሚል ኮመንት ጽፋችሁልኛል። አብረሽ እንዴት ሼር አደረገ ለሚለውም ጥያቄ እዛ አሁን ይዥላችሁ መጥቻለሁ። ለምን እንደሆነ ምን እንደሆነ እና ደግሞ ኤፍሬምስ እንደሚያስ ምን እንደሚያቃጥር ምን ያክል እርግጠኛ ሆነሽ ነው ያወራሽ? ያላችሁኝም እኔ ነግሬያችኋለሁ። ቅድሚ ያለ ተንኮል ብዬ አይደለም ወንድም መቆጣት ያለ ነው ብዬ ነው ያወራሁት። ውድ ቤተሰቦቼ፣ እኔ ሌላ ነገር አላሰብኩም። በሁለቱ በወንድምና ህዝብ መካከል ጠላት ልሆን አስቤ አይደለም። እንደገና ሲቀጥል ደግሞ ከሁሉም ማለት ነው ወደዳችሁም ጥላችሁም፣ ከሁሉም ያው ብዙ ነገር ወደ ሶሻል ሚዲያ ላይ ይዘው ስለማይመጡ ነው እንጂ እንደዚህ በአንድ ጊዜ ሁሉም ነገር እንዲህ የሆነ እንዳይመስላችሁ ከሁሉም ነገር ከካሜራ ጀርባ አልቆ ጨርሰውት ነው ሁሉም ነገር ግርግሩ ማለት ነው። እና ያ ሁሉ ሲፈጠር ምንም ቢሆን ምን ታላቅ ወንድም ወይም ደግሞ ታላቅ እህት ያላችሁ እውነት አንዳንዴ የሚረዳችሁ ታዲያ፣ ዝም ብሎ ታላቅ ስለሆነ የሚጎርርባችሁ ሳይሆን የሚረዳችሁ፣ በቃ ስሜታችሁን የሚያነብላችሁ ሰው እህትም ሆነ ወንድም ሲኖራችሁ በጣም ደስ ይላል እና እዚህ ጋር ምልላቸው ፈልጌ ነው። አሁን የሀይሚ እህቷ ማለት ነው እህቷ ያች ትልቋ ትልቋ ትልቋ በቅርብ ጊዜ ከአሜሪካ የገባቸው እሷ እሷ እሷና አብርሽ ያኔ ጥሩ አመለካከት አላቸው ብዬ አስባለሁ። ከቅርብ ጊዜ በኋላ ግን አብርሽ ቅይር ብሎ እንደዛ ጥፍት ሲል ስለ እሷ ምንም አይነት ነገር ማብራሪያም ሆነ ምንም ሳይሰጣት ሲቀር ሸርም ሲያደርግላት ሲቀር ተቀየረባት፣ ይሄ ዝተቀየረባት ምናምን ብዬ አስብ ያለሁ የራሴ ግምት ነው። ኤፍሬም ያው በመሀል ብቅ የሚል ነበር፣ ምን የሚል ነበር። ታናሹም ስለሆነች ያው ታናሽና ታላቅ ብዙ ጊዜ ሚስጥራቸው የተቀራረበ ነው። ታውቃላቸው፣ ሰው በሚያድጉ ልጆች የምታዩ ከሆነ ብዙ ጊዜ ታናሽና ታላቅ የሆነ ሚስጥራቸውን ለመገላለጽ ቅርብ ናቸው፣ እና ከዛ አንጻር ሀይሚና ኤፋ ግልጽ ናቸው። ብዙውን ነገር ታወረዋለች። ከብሩኬ ጋር ራሱ የሆነ ጊዜ ፕራንክ ሲያደርገው ትዝ የሚላችሁ ከሆነ ኤፍሬም በዛን ሰዓት ምን እንዳለ አላስተኛ ብላኝ፣ ብሩኬ እኮ ጨጓራውን ያመዋል ምናምን ብላ አላስተኛ አለችኝ። እንደውም ልሂድ ብላ ነበር ለሌት ምናምን ብሎ በዛው የምጠይቁት ጥያቄ ካለ ማስታወሻ ያዙ ብሏችሁ ነበረ፣ ትዝ ካላችሁ ማለት ነው። በዛን ሰዓት እንግዲህ ምንም ግልጽ የሆነ ነገር ምናምን አልነበረም፣ ግን እሱ እያስባነነ ነበረ። ያው ያቅ ነበረ፣ ትነግረው ነበር፣ ታወራው ነበር በእርግጠኝነት ማለት ነው። እና ይህ ሁሉ የሆነው ያው ዝም ብሎ ዛሬ ተነስቶ አይደለም ደግሞ ደግሞ እውነትም አሁን ከብሩኪ የበለጠ ያው እግዚአብሔር ነው። በእርግጥ ሰጨምነሽም ማለት ነው ጋሽዬ እንዳለው የጋሽዬ አሁን ይሄ ፕራንክ በጣም ጥሩ አስተማሪ ነው። እናንተ ያው ትንሽ ሀይሚን ስለከፋት፣ ደግሞ አባትና ልጅ ናቸው፣ ሌላ ባዳ አይደለም እኮ ያን ያህል አይከብድም፣ ግን ትምህርት አለው ፕራንኩ ማለት ነው። ትምህርቱ ምንድን ነው? ፕራንኩ በቃ የሆነ መልካም ሰው ስታገኙ በህይወታቸው ውስጥ የነብሩኬ ብቻ አይደለም፣ የነብሩኬ ብቻ ስለሆነ ሳይሆን እኔ ለማንም ሰው ግልጹን ነው የምነግራችሁ። አሁን እዚህ የምትሰሙ ቤተሰቦች አላችሁ፣ የራሳችሁ ላይፍ ያላችሁ፣ ላይፍ የሌላችሁ አላችሁ። እውነት ጥሩ ነገር የያዝነውን ነገር ጥሩ ነገር እንደ እንዶ ኖርማል ነገር አለ፣ ግን ካየ ነው በቃ አንድ ቀን ያው ባዶ መሆናችን የታወቀ ነው። ያ ባዶነታችን ደግሞ እኛ እንደፈለግ ነው የሚሞላልን። በእርግጥ ጎደሎን የሚሞላ እግዚአብሔር ነው። ከእግዚአብሔር በታች ደግሞ ሰው አስፈላጊ ነው። ይሄ ማይካድ ነገር ነው። ሰው ሀይሚና ብሩኬ፣ አሁን ሀይሚ የብሩኬን ጎደሎ ትሞላለች፣ ብሩኬ የሃይሚን ጎደሎ ይሞላል። ይሄ ከእግዚአብሔር የተሰጣቸው ጸጋ ፍቅራቸው ነው። ሰው መለላች ፈልጌ ነው ጋሽዬም ሲያስተምር የነበረው እግዚአብሔር ሀይሚን ሰጠኝ፣ ሀይሚን ደግሞ ብሩክን ሰጣት እና በጣም በቃ ደስ ብሎት ነው ከውስጡ እየመረቀ እያለ የተናገረው እና ጥሩን ነገር በስነ ስርዓት ካልያዝሽው ይወድቃል ይሄዳል። አንተም ጥሩ የተሰጠህን ነገር ካሊያስቀው ይሄዳል። ምክንያቱም ሄደ መጣ ትርጉም አልባ ነው። የተሰጣችሁን ነገር በስነ ስርዓት መያዝ አለባችሁ ብሎ እንደውም ለሁለቱም ትምህርት አዘል መልእክት ነው ያስተላለፈው ጋሽዬ። እውነት ከገባችሁ ከሚሰሩት ነገር እንደማን ሙሽዬ ከምታስታርቀው ነገር እንደዛ ነው። እኔ የተረዳሁት ግን፣ እኔ አሁን ግራ የገባኝ ነገር ጠዋት ላይም እንዴት ማለት እንኳን መጣኛ፣ ደስ ብሎናል ብላችሁ ነበር። እኔ እኮ መምጣቱ ደስ ብሎኛል። አብርሃም እንደማይጨክን አውቃለሁ። ግን አሁንም ቢሆን ምኑን ነው ተስማም፣ ጋሽዬ አንተ ከተስማማ እኔ እምስማማለሁ ያለበት ፓርት ምንድን ነው አላወቅንም። እስከ ዛሬስ ሀይሚ ከብሩኬ ጋር መስራቷ ደስ አላለውም ነበር ወይስ ደስ ብሎት ነበረ? አሁን ምንም ማብራሪያ የሰጠው ነገር የለም። አብርሃም ማለት ነው ቤተሰብ እና ለዛ ነው እኔ ሀሳብ አስተያየት ጠዋት የሰጠሁት እንጂ እኔ በመጥፎ ነገር ወይም ደግሞ በሌላ ነገር አይደለም። ኤኒዌይስ ዛሬ እዚህ ደስታ ላይ ማውራት አልፈለግኩም ነበር። ስለ እነሱ ላውራ ነበር የመጣሁት እኔ ስለ አብርሽና ስለ ሀይሚ ገባሁበት ማለት ነው። እና አብርሽም እንግዲህ አዲስ አበባ አላልኩም ኢድቫይሲስ ምን አስበሽ ነው ግን ለወሬ ምቸኩ የምጫሙቸኩ ዱባይ ዱባይ ግመሎቹ ላይ ናችሁ። እንዲ እናንተ ልጆች ላይ ነው ይሄ ግመል ያለው ማለት ነው እና ዱባይ ላይ ከሩትዬ ጋ ፈታ ዘና ይላሉ። ጽጌም ክሎሮክስ ጠጣለች ምናምን። ዘንድሮ ሀገራችሁ ውስጥ ገቡ እንኳን ደግሞ አተውትም ፍራንኩን። ጉድ እኮ ነው የእናንተስ ባሳውንስ። እና እኔ የፈራሁት ነገር ምን መሰላችሁ አሁን ተስማምቻለሁ ያለበት ነገር አብርሃም፣ ምንድን ነው ያብራራልን፣ ነው ያን ጥያቄን የጠየኩት? ምንድን ነው የሚያብራራ፣ ምን ፈልገሽ ነው አላላችሁኝም። እኔ የፈለግኩት ነገር እስከዛሬ ድረስ ደስ አላለህም ነው ወላ ደስ አላለህም ነበር ወይ፣ ለምንድን ነው ዝም ያልካት? ታናሽ ናት፣ ትንሽ ልጅ ናት፣ መበረታት አለባት። ስንቱ ማያቃት ሰው ሀይምዬ ሞትልሻለሁ፣ ሀይምዬ ታመምኩልሽ ሲላት እንዴት ከጎኗ እስከዛሬ ድረስ አልነበርክም አልነበርክምን? እውነቱን ነው የምናገረው። በቃ ላይላውን ብነግራችሁ እናንተ ምን አስበሽ ነው ምናምን ብላችሁ ጓ ብላችሁብኛል። ስለዚህ እኔ ደግሞ እውነቱን ማወቅ እፈልጋለሁ። አብርሃም ምን አስበህ ነው አሁን የመጣኸው? ወይስ ደግሞ ዳኔን አምጥተህ ልታስጨለለን እንዳይሆን፣ አደራህን በጨረቃ ፋሚሊ ውስጥ እንዳትገባ። እነሱ አሁን ጥሩ ነገር ላይ ነው ያሉት። ወደ እናንተ መስመር ውስጥ እንዲገቡ አንፈልግም። የፈለገ ነገር ቢሆን አንፈልግም። አብርሽ ሰምተሃል? እና እኔም ተስማምቻለሁ። ያልክበትን ነገር ማብራሪያ እንፈልጋለን፣ ምን እንደሆነ እስከ ዛሬ ድረስ ለምን ሃይሜን እንዳላበረታታት ያኔ። ከካሜራ ጀርባ ያለው እዛው ካሜራ ላይ ነው የሚጠይቀው ጥያቄ። ካሜራ ላይ ወጥተህ ለምን ስለ ሃይሜ አላወራህም? ይህን ነገር ማብራሪያ ቢሰጠና ብሮች ደስ ይለኛል። እና ተመቸኝስ ያለው ነገር ወይ ሃይሜ በአሁን ባለችበት ላይ ነው ወይስ እስከዛሬ ቅር ያለ ነገር ነበር ወይ? ይህን ነገር ማብራሪያ ትፈልጋለሁ። ከአብርሃም ማለት ነው። ከኤፋ ምንም አልፈልግም በቃ። እሱ ኤፋ የታላቅነቱን አይፈልግም ማለት ይችላል። ይሄ ማለት ምንም እንትን አይልም። ትልቅ እህታቸው እርግጠኛ ነኝ አፕሬሽት ታደረጋታለች። ሀይሚን ለምን አንደኛ ስደትን ማይተዋለች፣ ትዳራ ለመሆን አይተዋለች። ታላቅነት እንዴት እንደሆነ ታላቅነት በጣም ከባድ ነው። በነገራችን ላይ አንዱኛው ወንድሜ ይሄን ያዘልኝ፣ እችኛ እህቴ እንደዚህ ሆነ፣ እዚህ ብዙ ነገር ታስባላችሁና ከዛ ከዛ አንጻር ሃይሚዬ ማንንም እርዳታ ሳትፈልግ ነው ራሷን ችላ ለቤተሰቦቿ የሆነችው። ሃይሚዬ በዚህ አጋጣሚ ጀግና ነሽ። እግዚአብሔርም፣ ብሩኬም ጀግና ነው፣ ከጎኗ ሆነህ ሃይሚዬን እንደ ትልቅ ሰው አስከብርሃት። ወንድ ማለት እኔ በቃ ለእኔ ብሩኬ ብቻ ናት። ሴት ማለት ለኔ ሃይሚዬ ብቻ ናት። በቃ ሌላው ሁሉም ለስሜት ተገዥ ነው። ለስሜቱ ነው ሁሉም አፈቀርኩ ተፋቀርኩ ብሎ የሚመጣው ምንም ወደዳችሁም ጠላችሁም እንደ ሃይሚና እንደ ብሩኬ የለም እዚህች ምድር ላይ እንጃ አላየውም። እስካሁን ሶ አብረሽ የመጣበትን ነገር ሀይሜን ትላንት ሸር ያደረግበትን ነገር እኛ የጨረቃ ፋሚሊ ወንድምን ብትሆን እኛም ቤተሰብ ነን። እንፈልጋለን፣ አብራራለን። ተንኮል አስበህ ከሆነ አነፋታም። እኔ አብርሃምን አላምነውም፣ አላምነውም። ያው በይቅርታ ይፈታል እኮ ድራማ ይሰራል፣ በይቅርታ ይፈታል። አብርሃም ጋር እንደዚህ ነው፣ ታውቃላችሁ። አሁንም ቢሆን እኔ የተጠራጠርኩት እሱ ጎበዝ ነው። በነገራችን ላይ አብርሃም እንደዚህ ቻናሉ ደከም ቀዝቀዝ ሲል ማለት ነው። ልክ ቶሎ ብሎ ፍቅርን አምጥቶ ፍቅር ጋር የጠሉትን ሰዎች ፒስ አስገቧቸው። በእርግጥ ፍቅርንም አበረታቷታል። ይሄ እዚህ ጋር ስላችሁ የጥላቻ ነገር አለም፣ እያልኳቸው ያላችሁት የስራው ሁኔታ ብልጠቱን፣ ጎብዝናውን ነው እየነገርኳቸው ያለሁት አብርሽ እና አሁንም ቢሆን የሀይሜ የሚወዷት ብዙ ቤተሰቦች አሉ። ብዙ ማለት ነው። ሶ አሁን ደግሞ አራት መቶ ሺህ ሊገባ ነው። አሁን መጥቶ ድራማ እንዳይጀምር ብንፈራው ታውቃላችሁ። በብሩኬ ና በሀይሚ መካከል ማለት ነው ያ የስራ ባህሪ ስላችሁ የስራውን ባህሪ ነው ምላችሁ፣ እንጂ እኔ ወይም አብርሃም ለብሩኬ ጠላት ነው ወይ ለሀይሚ ጠላት ነው እያልኩ አደለም። ቤተሰብ መሀል ለምን ገባሽ እንዳትሉኝ ውድ ቤተሰቦች፣ ሀሳብ ነው የሰጠሁት። ምን ይመስላችኋል? እነዚህ አይነት ነገር ቢመጣስ ምን ያክል ተዘጋጅታችኋል? ለማለት ያክል ነው ምክንያቱም አብርሃምን የትላንት ሼር ሲያደርግ ደንግጫ አለሁ ያስገባችሁ በምን ነበር? እስቲ ዛሬ ያልተስማማው ምን ነበር ያልተመቸው? ዛሬስ ምንድነው የተመቸው? ምን ነው የተስማማው? ይሄ ጥያቄ አድሮብኛል። ውድ ቤት ሰዎች እናንተስ ጥያቄ አድሮባችኋል? እንነጋገርበት፣ ዲስክስ እናርክበት። በኋላ የሚመጣውን ነገር አብረን እንቀበላለን። ከስ ማስረጉ ጥሩ ነው፣ ማሰቡ ጥሩ ነው። አይመጣም ሳይሆን ይመጣልን ማሰብ ጥሩ ነው። እና እርታና አብሮሽ ዘና ፈታ ፈንደሽ ብላችኋል እንግዲህ፣ ይመቻችሁ ባላችሁበት። ውድና የተከበራችሁ የጨረቃ ፋሚሊና የግሬስ ፋሚሊ ሊቀላቀል ነው። ምን ትላላችሁ? ሀሳብ አስተያየታችሁን ስጡ። ያልኩት ነገር ደግሞ አይቀርም፣ አይቀርም፣ አይቀርም። ቤተሰብ እና ውድ ቤተሰቦች በሀሳቤ ከተስማማችሁ የመሰላችሁ ነገር ጻፉልኝ። ካልተስማማችሁ ደግሞ ሌላ መንገድ በብቀኝነት ወይም ደግሞ በጥላቻ እንዳታስቡት። ወንድምናህት መሀል ምን አስገባሽ እንዳትሉኝ፣ የስራውን ባህሪ ነው የነገርኳችሁ። አብረሽን ብዙ ጊዜ እኔ ስለማውቀው ነው እናንተም ደግሞ የራሳችሁን ሀሳብ አስተያየት እንድትነቁ ነው ይህን ነገር የነገርኳችሁ ኳችሁ ውድ ቤተሰቦቼ፣ ለዛሬ ይዤላችሁ መጣሁ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ ባይ